አይመስለኝም። የማይፈወስ ድውይ የማይመለስ እኩይ የሚባሉት እንዲህ አይነቱ ናቸው። በትርጓሚያችን እና እኒን እየሰማ የሚከተለውን ትውልድ ሳይ ግን በእርግጥ እንኳን ለነጽጌ ለእህተ ማርያም ተከታይ ያላት አይደል? ጠይቁት ክሎት አለው ተሙን ብትጠይቁት ለሄኩም ብትሰጡት ነው የምላችሁ። ማስተማር እንችላለን። አንድን ሌላ አማኝ ግን አምጡና እስኪ ትምህርትን ግለጽልኝ ብትሉት፣ ለምሳሌ ኦርቶዶክስ ነው የሚላችሁ እኛን ያለመቃወም የሚፀና አንዳችም ሃይማኖት ስለሌላቸው ማለት ነው። በቃ መልስ የለም እና እንደዚህ የኦርቶዶክስን ማሊያ ለብሰው ለጴንጤ የሚጫወቱ የኦርቶዶክስን መለያ ለብሰው ለፕሮቴስታንት ግብአት የሚያደርጉ ምክንያቱም ምን አሉ ቅድም እኛ ያስተማርናቸው ፕሮቴስታንት ጋ ሄደዋላሉ። ወደ ተሀድሶ የመጡ ወደ ፕሮቴስታንት ሄደዋላሉ። እና በዚህ እናዝናለን አሉ። ጭራሽ በጣም ነው የምናዝነው ስለፈለገ ብቻ ዶክትሪን የሚሰራበት የሆቴል የግሮሰሪ ሜኑ አይደለም። አንድ ነው፣ ዶክትሪኑ አንድ ነው፣ አስተምህሮው ወጥ የሆነ ማለት ነው። ራእይ ዮሐንስ ከዘፍጥረት የሚለይ መጽሐፍ አይደለም። ለምን ካልኸይ ሁለቱም መጽሐፍት የተጻፉት በእግዚአብሔር ትዕዛዝ እግዚአብሔርን በሚመስሉ ቅዱሳን በኩል የተጻፈ ጽሁፍ ነው። ከእውነትና ለእውነት ከሆነ የሞገተ ግን የአወያዩ ልጅ ኦርቶዶክስን ሳትገፉና ሳታንቋሽሹ የምታስተምሩት እውነት የላችሁም ወይ? የእናንተ እውነት ኦርቶዶክስን በመጥላት የተመሰረተ ነው ወይ የሚል መሰረታዊ ጥያቄ ሲጠይቅ ሰምቸው፣ የልቡን እግዚአብሔር መርምረው ብልም፣ በሀሳቡ የተናገረው ግን ከምንም በላይ ገዝቶኛል። እና እኒህ ሰዎች የሚያመጡት አስተምህሮ እኔ በጣም ይገርማኛል ማለት ካህናቱ ዲያቆናቱ ተሰብስበው ደበደቡ፣ ይገደሉ ብሎ በእኛ ቤተ ክርስቲያን እንኳን ሰው የገደለ ዶሮ ያረደ እንኳን ካህን አይባልም። አንድ ዲያቆን ስርዓተ ዲቁናውን ከተቀበለበት ጊዜ ጀምሮ ዶሮ እንኳን ማረድ አይችልም። እናቱ ከሌላ ሰፈር ወጣት ተውሳ ነው ዶሮ እየታረደ የሚመገበው። በጣም ልዩ ጥንቃቄ ያላት ርኅርህታ ሀዛኝ የሆነች ቤተክርስቲያን ናት እና ካህናት ደመ ወልድ እግዚአብሔርን በሚፈትቱበት እጃቸው የሰው ደም እንዳይነጥብባቸው ልዩ ጥንቃቄ አድርጋ የምታስተምር የምታወቅ እናት ቤተክርስቲያን። በሰውየው አባባል ግን በካህናቱ ግብር ገለውኝ፣ ቀጥቅጠውኝ፣ ሙቸ። እኔ ይህን ፊልም አይቶት ይመስለኛል፣ አላዩትም ብሎ ሊያሳየን ነው። የጓደኛውን ፈልጎ ያቀናበረውን እግዚአብሔር የድካሙ ዋጋን ይክፈል ብለናል እንደዚህ ያደረግከው ወንድማችን ምክንያቱም በቃ ትክክል እንደዚህ አሁን እንደሰማነው ያለ ሰውዬ ነው። ሀሳቡ እንደዚያ ስለሆነ ማለት ነው። ምንድነው የተደረገው ያለ ተደበደቡ፣ በድንጋይም በዱላም በምንም ቀጠቀጡ ይሞት አለ። ከሞት በኋላ አስከሬኔን እዘውት መጡ አዲስ አበባ ከዚህ አስከሬኔ አስከሬኔን አዲስ አበባ አገኘውት አለ። እሱ እና አስከሬኑ ይለያያል ማለት ነው። ከስገው የተለየ እሱ አለ፣ ከሱስ የተለየ ስጋ አለ። እኔ በጣም አንድ ያሳቀኝን ጽሁፍ እንዲያ ሲል አንድ ኮመንት አነባችሁ ከሆነ እንዲሁ ገርሞኝ ስለነበር እንዲሁ የሚደግፍ ጠፍ እኳ አይጠፋም ብዬ ኮመንቱን ላይ ስገባ ምን ሚል ኮመንት አየው መሰላችሁ? አዎ ትክክል ነው፣ እኔ በቦታው ነበርኩ፣ ከዚያ በፊት ባለጤና ነበሩ፣ ከዚያ በኋላ ነው ሰውየ አይምሯቸውን ያጡ ይላል። እውነትም የምሩን አይምሯቸውን አጡ ማለት እንዲህ አይነት የተጃጃልና የግል ሕይወት ታሪክ በነገራችን ላይ ከግብር አባታቸው ከሰይጣን እንኳን ቢያንስ አይኮርጁም። እንዴት ሰይጣን እኮ በትናንቱ ኃጢአት አይመጣም፣ እየቀየረ ነው ቦታ የሚመጣው። እነዚህ ግን የሚገርመው ተመሳሳይ በቃ እንዲያርጎ ጠረኝ ደብድበው አባረሩኝ፣ እንደዚህ አድርገ ሁሎችን እዩዋቸው፣ ታሪካቸውን የወጡበትን ማለት ነው የሆነ የደሞዝ እጥረት ምናምንት ከገጠማቸው ወይ የሆነ ቤተ ክርስቲያን ብቻ። እንደዚህ ለመዝለል አትሆንም፣ ለመጨፈር አትሆንም፣ እንዲ ዝም ብሎ ሳይሰሩ በአቋራጭ እድገት ብልጽግናን አትፈቅድም እሷ የምትፈቅደው ህጉን፣ ስርዓቱን ጠብቆ ብላ ባፈገጽከ ነው። በቃ የመጽሐፍ ቅዱሱ ቃል ይሄ ነው፣ ደክመ ተመገብ ነው። እና በጣም የሚገርሙ ቤተክርስቲያንን በዚህ ልክ ትውልድን ለማጣመምና ላስፈላጊ ስርዓት ለመዘርጋት የሚሄዱበት ርቀት እንግዲህ፣ እግዚአብሔር በቸርነቱ አስተዋይ ልቡን አይስጣቸው ነው ለልም። እነዚህ እንኳን የሚያስተውሉ አይመስለኝም። የማይፈወስ ድውይ፣ የማይመለስ እኩይ የሚባሉት እንዲህ አይነቱ ናቸው በትርጓሚያችን እና እኒን እየሰማ የሚከተለውን ትውልድ ሳይ ግን በእርግጥ እንኳን ለነ ጽጌ ለእህተ ማርያም ተከታ ያላት አይደል? ለእሷ የሚያራግብ ማራገብ ያዘ እሷን የሚከተል ትውልድ እኮ ነው። እኛ ኮ መሰረታዊ የሆነ የቤተ ክርስቲያን ትምህርት ካለመያዛችን የተነሳ ማንም ቃላተኛ ወደፈለገው ያፈሰናል። ማንም ሰባኪ ነኝ ባይ ወደሚፈልገው ሀሳብ ይወስደናል። ማንም ባህታዊ መሳይ ያስከትለናል። ማንም አጥማቂ መሳይ ሰብስቦ ልብስህን አውልቅ፣ የውስጥ ልብስ እንዳትለብስ እያለ እንደፈለገ ያደርገናል። እኛ ብሩክ እኮ ነን ያገኘ በቃ እስራኤላውያን ጠፍተናችኋል። እኛ ማለት የእስራኤል ኮፒ እን የሰው እኔ የወረቀት ነበር ደግሞ የሰው ኮፒ የእስራኤል ታሪክ በመጽሐፍ ቅዱስ ስታነቡ ሰኞ ወደ እግዚአብሔር፣ ማክሰኞ ወደ ጣዖት። አንዴ ደብረ ብርሃን ብሉይ ኪዳን እየተማርነ አንድ ትልቅ አባት ነበሩ፣ አሁን ወደ አሜሪካ ሄዱ፣ አባ መዘምር የሚባሉ አረ ባካችሁ ተው ይሉ ነበር ህዝቡና። ጠዋት ጠዋት ወደ ሥላሴ ማታ ማታ ወደ ጠባሴ ይሉ ነበር። ጠባሴ ገብርኤል የሚባለው አካባቢ አንድ ታላቅ ጠንቋይ ነበረ ይባላል። እና ጠዋት እዚኛው ማታ እዚኛው የሚሉትን ሰዎች የወቀሱበት ቃል ነው። ምን ማለት ፈልጌ ነው? እኛ እንዲህ ወደ ፈለገን እንደ እስራኤላውያን ወደዚህም ወደዚያም የምንዘመው መሰረታዊ ትምህርት ከማጣት የተነሳ ነው። እና ከማጣት ማለት ከአይምሯችን ከመጥፋቱ ያስተምር ጠፋያ አልሁ አይደለም። እና በደንብ እንድንማር እግዚአብሔር በሚያውቅ ወደ ራሳችን ብንመለስ ማንም ቃላተኛ እንደ ትናንት እምነት ሃይማኖት ትናንት እየመሰረቱ የሚያስከትሉን ኢየሱስ ክርስቶስ የመጣው የዛሬ 2000 ዓመት ነው ብሎ መጣው አዲስ ትምህርት ሲነግሯችሁ፣ ስለዚህ እስከ ዛሬ ድረስ የማዳን ትምህርቱ ቁሞ ነበር ማለት ነው፣ አንተነ በአዲስ የምታስቀጥለው ብላችሁ ጠይቁት። እረ አይደለም ገሌ ስታስቀጥለው ነበር ካለ ስለዚህና፣ ለምን ገሌን አልተከተልህም? ሰዎች ጅል ናቸው ካለ ሰዎችን ማስተካከል እንጂ ቤተ ክርስቲያኑ አለቆ መውጣት መስፈርት ነው ወይ ብላችሁ ያዙት አፍጣችሁ ያን የመልስ ሲያጣ ሀሳባቸው ይስማማል ማለት ነው። እና እኔ የምላችኋለሁ እግዚአብሔር በሚያውቅ የጥላቻቸው ጥግ ከምንም በላይ ይገርማኛል፣ በጣም ማለት ነው። በእርግጠኝነት እኔ እስከ ምሽቱ 3 ሰዓት ጊዜ ብትሰጡኝ፣ እስከ ምሽቱ 3 ሰዓት ጊዜ ብትሰጡኝ የማንንም ቤተ እምነት እስልምና፣ ፕሮቴስታንት፣ ጆቫይትነስ የዋን ምስክር ጴንቴ ምናምን አንድም ስም ሳልጠቅስ፣ አንድም ስም ሳልጠቅስ እስከ ምሽቱ 3 ሰዓት ድረስ የማስተማር ክህሎት አለኝ። ማንም ዲያቆንን ብትጠይቁት ክህሎት አለው ተሙን ብትጠይቁት ለኬኩ ብትሰጡት ነው የምላችሁ፣ ማስተማር እንችላለን። አንድን ሌላ አማኝ ግን አምጡና እስኪ ትምህርትን ግለጽልኝ ብትሉት፣ ለምሳሌ ኦርቶዶክስ ነው የሚላችሁ እኛን ያለመቃወም የሚጸና አንዳችም ሃይማኖት ስለሌላቸው ማለት ነው። እና እግዚአብሔር አስተዋይ ልቡና ለሁላችን ያድለን። አመሰግናለሁ ወንድሜዋ እሺ እሺ፣ መምህር በጣም እናመሰግናለን። እግዚአብሔር ይስጥልን ዕድሜ በጸጋ ይጠብቅልን። እውነት ነው። ትናንትም ወደ አራት ሰዓት አምስት ሰዓት ያህል ብታዩት የነበረው ነገር ትምህርታችሁን ተናገሩ፣ ኦርቶዶክስ እንዲህ ብላ፣ እስቲ የዶግማችሁን ተናገሩ፣ ገርድል እንዲህ ብሎ፣ እስቲ እናንተን የእምነታችሁን መግለጫ ተናገሩ፣ ኦርቶዶክስ አስተምሯ ሰባቱ ሚስጥራተ ቤተክርስቲያን። በቃ እንዲህ ነው የነበረው ቤተክርስቲያንን ሳይለጠፉ ቤተክርስቲያንን ሳያነሱ ትምህርታቸው ማስረዳት ከበዳቸው። አንደኛ ትምህርት የለም። እና በጣም የሚደንቅ ገለጻ ነው የሰጡን። መምህር ፍሬ በጣም እናመሰግናለን። ተምቦ ሀሳብ አለ። እንትን ሆኜ ነው ትንሽ ቦታ እንደቀየርኩኝ። አሬ ይቀጥላለሽ ትንሽ ችግር የለውም። ኬኩ ሀሳብ አለ መምህር በተናገሩት ላይ እኔ እንኳን ያድ ብዙ ሀሳብ የለኝም። ሂስቶሪካል ባክግራውንዳቸውን ምናልባት መምህርም አንተም ካወቃችሁ መነሻቸውን አይቲንክ ከመጽሐፍ ቅዱስ እንደማጠቅስልኝ ቢኮዝ ከመጽሐፍ ቅዱስ የማጠቅስልኝ እንደዚህ አይነት የወረደ እውቀት ያላቸው ሰዎች የሉም በቤተክርስቲያን ታሪክ ውስጥ ማለት ነው። ኦኬ በጣም ቤተክርስቲያን ሲያስቸግሩ የነበሩ በተለይ ከውስጥ ሆነው እነዚህ አሁን ግኖስቲዝምን የሚያራምዱ ምናምን ምናምን ናቸው። ያው የታወቀ ነው። ውስጥ ላይ ሆነው ዘሜን ኦፍ ኖሌጅ ናቸው። እኝን አሁን ዘሜን ኦፍ ኖሌጅ ብለን ካራክተራይዝ ማድረግ ማንችል ከሆነ የትኛው ጋር የምንመድባቸው መምህር? እስኪ ምናልባት እዚህ ጋር ካራክተራቸው የትኛው ጋር ነው ያለው እና ሰውንም በጣም እያወዛገቡ ነው ያሉት። እና በተለይ የማያውቀውን እንደኔ ያለውን ሰው እያወዛገቡ ነው ያሉት እና የቱ ጋር ወስደን ነው ካራክተር ያዘ የምናደርጋቸው? እንደው በቃ ዝም ብለው በቃ ስግጥ ብለው የመጡ ኦርቶዶክስ ነኝ ብለው የሚሉ በቃ አንዱ ናቸው ብለን የምንተዋቸው ነው ወይስ የሆነ ቦታ አለ የሚሰጣቸው? እንደው ይህችን ትንሽ ነገር ብትሉኝ እና ባዳመጥ። እሺ የእኔን እይታ ላስቀምጥና ለመመሪያ ፍሬም አስረክባለሁ። እኔ የምመድባቸው ፕሮቴስታንት ወገን ብዬ ነው የምመድባቸው። እኔ መድብ ብባል ተሀድሶን ፕሮቴስታንት ናቸው ምክንያቱም ትምህርታቸው ህብረታቸው ሁሉ ከፕሮቴስታንት ጋር የሚስማማ ነው። በቃ ምንም ይሄ ምንም እኔ እኔ አይኔን ጨፍኜ የምናገረው ነው። አይኔን ጨፍኜ ድምፃቸውን ብቻ ሰምቼ ተናገሩ ተብለው ቢናገሩ እኩል ነገር ነው የሚያነሱት። እኔ እንዲሁም ምንድነው ተሀድሶ ኢንተርንሽፕ የወጣ ፕሮቴስታንት ይመስለኛል። እንደ ሳሎ ስባል ኢንተርንሽፕ የወጣ ፕሮቴስታንት ነው። ምን ለማድረግ መጨረሻ ላይ ቋሚ ፕሮቴስታንት ለመሆን ኢንተርንሽፕ የጀመረ ማለት ነው። በቃ እና እኔ ሃይ ስኩል እና ኮሌጅ ነው የማያቸው ሃይ ተሀድሶ ነው የመጨረሻ አልትሜት ጎላቸው፣ ጴንጤ ነው በቃ። ሁለቱ ግን አንድ ላይ ነው የሚሰሩት እና ለእኔ የት መድባቸው፣ አለካልኪ ጴንጤዎች ናቸው። ህብረትን ማድረግ የሚፈልጉት ከጴንጤ ጋር ነው፣ የሚሳውቱ ከጴንጤ ጋር ነው፣ ተቋሞም የጴንጤን ትምህርት ነው የሚያነሱት። ለምሳሌ ቅድም እንዳልኩት በቁርባን ላይ ከጴንጤ ጋር ሙሉ ለሙሉ ይስማማሉ። በምን እውነተኛ ሥጋው አይደለም በሚል በተለይ ከጴንጤኮስታል ጋር ይመሳሰላሉ። ከመካነ ኢየሱስ ከሉታሪያን ጋር ልዩነት አላቸው፣ ምክንያቱም መካኒስና ሉተሪያን አንደኛ ትራዲሽን አላቸው፣ የካቶሊክን ነገር ብዙ ይዘዋል። ሁለተኛ ደግሞ ከሚስጥራት ጋር የተያዘው ከሳክረመንት ጋር የተያዘው ነገር ከነዚህ ጋር ይስማሙ። ቅድም አሰምቼ ነበረ፣ ከኛ ጋር አትገናኙም፣ ከኛ ጋር በትምህርት አትመሳሰሉም አላቸው። ሉተሪያን ማንን ጽጌ በጥምቀት ጉዳይ፣ በቁርባን ጉዳይ፣ በነዚህ በሳክረመንት ጉዳይ ከኛ ጋር ፈጽሞ አትመሳሰሉም አላቸው። ወደ ጴንጤቆስታል ነው የሚያደሉት። ህብረታቸውን አይታችሁ ከሆነ ከጴንጤቆስታል ጋር ነው። ትናንት ምን ብዬ ጠይቄ ነበረ? ልሳን ያላችሁ ትምህርት ምንድን ነው ብዬ ጠይቄ ነበረ። መመለስ አልፈለጉም። ምክንያቱም ሊጋጩ ነው። ንጥቀት ያላችሁ ትምህርት ምንድን ነው? ራፕቸር ላይ ያላችሁ ትምህርት ምንድን ነው? መመለስ ጸጥ ነው ያሉት፣ አልፈለጉም መመለስ። ኦኬ ቅዱስ ቁርባን ላይ ያላችሁ ትምህርት ምንድን ነው? ጸጥ ነው ያሉት። ምክንያቱም ሊፈጠር ነው እዛ አብረው ኦርቶዶክስን ለማጥቃት ህብረት ስለሚያደርጉ ከጴንጤቆስታሎች ጋር ለየት ያነገ ከተናገሩ ችግሩ ሲገቡ ነው ምክንያቱም እየተደጋገመ ራሱ ቪዲዮ ከፍተው ሲታዩ ስልክ ራሱ ቴክስት ይደረግላቸው ነበር። ሰው አንድ ነገር ግን ተናግሯል። የሚገርም ኬኩ ምን ብለው ተናገሩ መሰለ? የክርስቶስ ባህሪ ምንድን ነው እምነታችሁ ስላቸው ምናሉ አንድ አካል አንድ ባህር ያማይንናሉ። ይሄ ግን የሁሉ እምነት ነው አይደለም። እርግጠኛ ነኝ አይደለም። ምክንያቱም ማናቸው ጽጌ የሆነ ጊዜ አንድ አካል አንድ ባህር ያማይንናሉ ላሰማ አንተራስ ንገረኝ፣ አንተራስ ንገረኝ። አንድ አካል አንድ ባህሪ ክርስቶስ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ነው። የኦርቶዶክስን ትምህርት ነው የምንቀበላሉ ማለት ነው። ጠይቄ ነበር እና ታዲያ የኛ እምነት ትምህርት አይደለም። አዎ ግን አሁን ይሄ ደግሞ የተሀድሶ የነሱ ትምህርት አይደለም ሙሉ አይደለማ። ምክንያቱም አጠገቡ ያሉት ጽጌ ስጦታ የነ አይቀበሉ። ጽጌ ስጦታው ሁለት ባህሪያ አማኝ ናቸው። እንደዛ ሲሉ ሰምቻለሁ። ለመመሳሰል አየር ዲስከሽኑን ለማምለጥ ጥያቄውን ለማምለጥ ትናት በጣም ሲሞክሩ ነበር። ስለዚህ ያላችሁ አማራጭ ምንድን ነው አሁን? እዛው ትናንት የነበሩት እዛ አጠገብ ላጠገብ የህፃናት ጥምቀት መጽሐፍ ቅዱስ አይደለም ብሏል አንደኛው ተሀድሶ አስተማሪ። ጽጌ ስጦታው ግን ምን ብለዋል? የህፃናት ጥምቀት የቤተክርስቲያን ድርሻ ነው የቤተክርስቲያን ኃላፊነቱም ማጥመቅ አለባት ህጻናትን፣ ተወልዶ ታዲያ ምንድን ነው የሚሆኑት ብለው ደግሞ ያምናሉ። አየ ሰው እንደዚህ አይነት ነገር አላቸው። በጣም የተለያየ ነገር አላቸው። ግን ትናንት ከኛ ጋር ስለተፋጠጡ እና ደግሞ የሚሰማቸው ጴንጤ ስላለ ከእነሱ ጋር ህብረት ስለሚያደርጉ እንትን አሉት ማለት ነው። በደንብ ግን አስጨንቄ ግን ምን አስወጣው ክርስቶስ ስንት ባህሪ ነው? ሁለት ባህሪ ወይስ አንድ ባህሪ? አንድ አካል አንድ ባህሪ ነው የምታምኑት ወይስ አንድ አካል ሁለት ባህሪ ስላቸው ምናሉ? አንድ አካል አስተምረዋል። ይሄን መሪጌትነት አሳልፈዋል። ይሄ በግዙ በመናገር ለምሳሌ ገለ ተክለ ሃይማኖት ላይ ትናንት ምን ተነሳ መሰለ፣ የተክለ ሃይማኖት ብድብድ የሚለው ህማማቸው ከክርስቶስ ደም ጋር ብሎ መሪጽ ማነው ጽጌ ስጦታ ዋሸ። ከዛኔ ገለ ተክለ ሃይማኖት እጄ ላይ ያለ አውጣውኝና ግዕዙን አንብበህ ተርጉመው አልኳቸው ማለት ነው። ግዕዙን አንብበው ሲተረጉሙት ግዕዙ የሚለው ሌላ ነው። ምን እንደ ሰማያት ደም ነው የሚለው። ለምንድን ነው እንደ ክርስቶስ ደም ብለው ያሻው? እንደ ሰማያት ደም የሚለውም እንደ ክርስቶስ ደም ብለው ለምን ተረጉሙ? ክስላቸው ምንድን ነው ያሉት? እኔ ድሮ ቆሎ ተማሪ እያለው ያው እንግዲህ ድሮ እንደዚህ ነበረ፣ አሁን ግን ተስተካክሏል አሉ። አየህ፣ ውሸት ጋር ለተክለ ሃይማኖት እንደዚህ ታርቦም ተስተካክሎ መጽሐፉ እንዳለ ነው አሁንም በራሱ ብድብድ የሚለው መቅሰፍት፣ በሽታ፣ ወረርሽኝ የሚል ሁሉ ትርጉም አለው። ትናንት ግን ሊያጭበረብሩ ሲሞክሩ ምን አሉ? አይ እንደ ክርስቶስ ደሞ አላሉ። በዚህ ደግሞ ሲይዛቸው አይ በቃ እንቀጥሉናሉ ምን አሉ ታዲያ? እንደ ስቅላቴ ብሏል። ስቅላቴ ማለት ማለት ነው መከራይ ማለት ነው ብለን የቅዱስ ጳውሎስን እኔ ከክርስቶስ ተሰቅያለሁ የሚለውን አመጣ። በቃ መልስ የለም። እና እንደዚህ የኦርቶዶክስን ማሊያ ለብሰው ለጴንጤ የሚጫወቱ የኦርቶዶክስን መለያ ለብሰው ለፕሮቴስታንት ግብዓት የሚያደርጉ። ምክንያቱም ምን አሉ? ቅድም እኛ ያስተማርናቸው ፕሮቴስታንት ጋር ሄደዋል አሉ። ወደ ተሀድሶ የመጡ ወደ ፕሮቴስታንት ሄደዋል አሉ። እና በዚህ እናዝናለን አሉ። ጭራሽ በጣም ነው የምናዝነው። እኛ ጋር መሆን ሲገባቸው ተሀድሶቹ ጴንጤ ጋር ሄዱ። ምክንያቱም ትምህርታቸው የጴንጤ ስለሆነ ወደ ጴንጤ ነው የሚሄዱት። እዚህ ቲክታክ ላይ ከኔ ኤርሚያስ ጋር ቁጭ ላሉ ቆኚ ሰውዬ ኦኬ፣ ለምሳሌ አንዱ ሰው ጌታ ልቀበል ቢል ወደ ተሀድሶ ነው የሚሄደው። ምክንያቱም ገዝት ላይ ኤርሚያስ አለ አቶ ጽጌ አሉ እነ ሜሎስ አሉ ሌሎችም አሉ እነ ዳግም አሉ ምናምን ምናምን አሉ። ኦኬ አንድ ሰው ጌታ አልቀበብኝ እሳቸው ከም እስቲ መቼ ነው? አይ በቃ እኛ ተሀድሶ ስለሆንን እነዚህ ጴንጤ ስለሆኑ ኖወደኛ አይሉ ታዲያ ምናሉት? አንተ አምልጧቸው እኛ የምናስተምራቸው ወደ ጴንጤ ነው የሚሄዱት አሉ። ስለዚህ ለእኔ ጴንጤ ናቸው፣ በተለይ ጴንጤ ቆስታል ናቸው። ሉተሪያንም አይደሉም፣ መካኒሱስም አይደሉም። የእኔ እይታ ነው። ኬኩዬ መምሬ ፍሬም ለእርሶ ተሀድሶ የት ይመድቧቸው? እኔ እንኳን የቱም ላይ አልመድባቸውም። አንተ እንደው አስተያየት አድርግህላቸዋል እና ወስደ እዚያ ፕሮቴስታንቱ ጋር መድባቸዋል እና ስራ አጣው እንዳይቀሩ ነው። እንግዲህ ስራ ከመፈለግ አንጻር ይመስላል። ለምንድን ነው የቱም ጋር ያልመደብኳቸው ካልከኝ መጽሐፍ ቅዱስ አንድ ዶክትሪን ብቻ ነው ያለው። ሌላ ማንም ሰው እየፈለገ ስለፈለገ ብቻ ዶክትሪን የሚሰራበት የሆቴል የግሮሰሪ ሜኑ አይደለም። አንድ ነው፣ ዶክትሪኑ አንድ ነው፣ አስተምህሮው ወጥ የሆነ ማለት ነው። ራእይ ዮሐንስ ከዘፍጥረት የሚለይ ላይ መጽሐፍ አይደለም። ለምን ካልኸይ ሁለቱም መጻሕፍት የተጻፉት በእግዚአብሔር ትዕዛዝ እግዚአብሔርን በሚመስሉ ቅዱሳን በኩል የተጻፈ ጽሁፍ ነው። እያልሁ ያለሁት መጽሐፍ ቅዱስ የሚባለው ቅዱስ መጽሐፍ ልዩ የሆነው በሱ ዘመን የተጻፈ መጽሐፍ ስለሌለ አይደለም። እሱ በተለየ እሱ በተለየ በእግዚአብሔር ፈቃድ ቅዱሳን ሰዎች ተመርተው ወኩሎ ዘተጽህፈ ለተግሳጽ ዚያነ ተጽፈ ከመበተግስትነ ወበተወክሎ ተመጻሕፍት ትንርከብ ተስፋን እንዲል መጽሐፍ ምን ማለት ነው? መጽሐፉ የተጻፈው መጽሐፉ የተጻፈው ሁላችን እንማርበት እንገሰጽበት ዘንድ ቢሆንም የሚታመነው አምላክ ግን አንድ ስለሆነ ዶክትሪኑ አንድ ነው። ያን ዶክትሪን ያስቀጠለች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ሌላው ቤተ እምነት ለምሳሌ ፕሮቴስታንት በዓለም ደረጃ 47 ሺህ የእምነት ተቋማት ሲባል ሰምቻለሁ። አሁን ልብ ብላችሁ አዳምጡኝ። አርባ ሰባት ሺህ የደረሰ ለምን ይመስላችኋል? ዶክትሪን የለውም ነው። ያም የፈለገውን ይላል ሊናገርና አንዱ መጦን የበስገው ደግሞ አልስማማም ይላል። አንዱ ጥምቀት አያስፈልግም ይላል። አንዱ ደግሞ አረ ጥምቀት ለድኅነት ያገለግላል ይላል። አንዱ ይመጣና የክርስቶስ ቅዱስ ሥጋና ክቡር ደም አማናዊ ነው ይላል። አንዱ አይደለም ይላል። አንዱ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ያምናል። አንዱ ይመጣና አካላትን አዋህዶ ባህሪን ይገነጥላል ባይሪን ይገነጥላል። አንድ የሚሆኑት መቼ እንደሆን ታውቃላችሁ? ቅድም የወጡት ቤተክርስቲያንን በመቃወም ስለሆነ ቤተክርስቲያንን በመቃወም ብቻ ነው አንድ የሚሆኑት። ቤተክርስቲያንን በመቃወም የግል ጥላቻቸውን ወደኋላ የጠሉና ኑ ቤተክርስቲያንን እንውጋት፣ ካህናትን እናሳድ በማለትና መምህራንን እናሸማቅ በማለት በኩል ገድለ ተክለ ሃይማኖትን አንበው ይኸው እዚህ አካባቢ በማለት በኩል ሁሉም ይስማማሉ። ሁሉም ማለት ነው። እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክለው እኩል ሆነ። ሁሉም ይመጣሉ። ሁሉም ማለት ነው። ዳሩ ግን ነው እምላችሁ ምኑ ዶክትሪን ኑሯቸው ነው እኒሰቦች አንድ የሚሆኑ ማለት? ፕሮቴስታንት ፕሮቴስታንት እራሱ ፕሮቴስታንት አይደለም እኮ ነው ምላችሁ። ነው ገብታችሁ ሀሳቤ ፕሮቴስታንት ራሱ ፕሮቴስታንት አይደለም። የቀደመው ፕሮቴስታንት ያሁኑ ፕሮቴስታንት ይገናኛል? ሌላ እሱን፣ ተውት አንዱ አሁን አዲስ አበባ ያለው ባህር ዳር ካለው ጋር ሀሳቡ ይገ በእንደየ ቸርቹ ሀሳቡ ይለያያል። ቸርቹ ውስጥም ሀሳባቸው ይለያያል። ሁሉም የተለያዩ ናቸው። እነሱን ተዋቸው። አንዱ አንዱ እንደዚህ አሁን እንደምላችሁ የሚያምነው አካል እንደሱ አይደለም እምነቱ በአመቱ አብዴት ያደርጋል አብዴት ያደርጋል። ገጠማችሁም ዋና የካውንስሉ ባለቤት የሚባለው እኮ ምን ብሏል? ምንድን ነው እኔ እንጃ፣ የስህተት ስለሆነ ቃሉ መያዝ አልቻልሁም። ስላሴዎች ነው እንትን ምንድነው? ሶስቱ ምንድነው? በእኛ አስተምህሮ ስላሴዎች አይባልም አለና፣ የሆነ ብቻ ያለው ነበረ። እግዚአብሔሩ ስላሴ ነው ስላሴው እግዚአብሔር ነው መሰለኝ። ስላሴው እግዚአብሔር እና በጣም ይሄ ለንግግርም ለሐሳብ ይሄ በሆነ አመት ደግሞ ትንሽ ቆይቶ አብዴት አድርጓል። የሆነ ጊዜ እንዲህ ብዬ አስተማርኳቸው ትክክል አይደለም ብሏል። የሚያሳዘኑኝ የዛን ቀንም ሲያርመውም ሁለት ጊዜ አሜን ያሉት ሰዎች የሚመረምር ስለሌለ ሁለቴም አሜን ብቻ ነው የሚባለው እና ስላሴው እግዚአብሔር እግዚአብሔር ይስጣል እንዲህ አይነት እራሱ ነው የምልህ። ሰውዬው ራሱ ትናንት ያስተማረ ሰውዬ ዛሬ አስተምረ ይብትለው ነው የምልህ። አሁን እኔ አንድ የሆነ በግምት አንድ ነገር ብናገር ዝም እየምል መሰለህ 39 ቢሊዮን 40 ምናምን ሚሊዮን 37300 ምናምን ብር አልኩህ። ያው በስሌት አይደለም በስሜት ነው እየተናገሩ ያለው እስኪ እስኪ ያሱትም ለምን ካልከ የተቀመጠ ጽሑፍ አይደለም። ለግሌ ነው እያወራው ያለሁት። ለግላቸው ስለሚያወሩ በአመቱ አይደግሙትም። ከመጽሐፍ ቅዱስ አያነሱትም። ለራሳቸው አወሩታል፣ ለራሳቸው ይጠፋባቸዋል። ለራሳቸው እና ማን ነው አሁን ዶክትሪኑ ማን ነው ምን ነው የሚል፣ በስላሴ ዙሪያ የጠራ ዶክትሪን አላቸው? ስላሴን እናምናለን ይሏል። የስላሴን ስመ አካል እስኪ ጠይቃቸው፣ የአካል ስማቸው ማን ማን ይባላል ብለህ። ስመ ግብር ጠይቃቸው እስቲ፣ የግብር ስም ማን ይባላል ብለህ። ስመ ኩነት ጠይቃቸው እስቲ። ስለማያውቁት ስመ ኩነት የሚባል እኛ እናምንም ይሏል እማያውቁትን አያምኑም። የሚያውቁት ላይ ብቻ ማብራሪያ ይሰጣሉ። እነሱ ስላላወቁት አምላካቸውን ዝቅ አድርገው በእነሱ እውቀት ልክ ቆንነው ያስቀመጡ የውሃን ፍጥረታት እኮ ናቸው። እና እነዚህ እኔ አሁን እኔ ተሐድሶ የሚባሉት ደግሞ ተሐድሶ ማለት እኮ ምእመኑ አልገበ ብሎ ነው እንጂ ማልነገራቸው ስለ ተሐድሶ ተሐድሶ ማለት ቤተክርስቲያን፣ ግማሾቹ ቤተክርስቲያን ቅጠሪኝ ብለዋ ትንሽ የተወሰነ ቆንጽለው ተምረው ተምረው እረ ቆዩ ትንሽ ተማሩ ስላሏቸው አልማርም፣ አሁን ካልቀጠርሺ ሱሪ ባንገት ብለው ቤተክርስቲያንን እያሙ ሲያሙ፣ በዚያ ሉተራውያን ትንሽ ገንዘብ እየሰጡ እናንተ ግዕዝ ስለምችሉ እያሉ ሻሽ እያስጠመጠሙ አዳራሽ የሚያስጨፍሯቸው ናቸው። ከፊሎቹ ተቀጥረው ቆይተው ቤተክርስቲያንን እንደፈለገ ሊቦጠ ቡጧት ሲነሱ አይ ትክክል አይደለም ቆይ ስርዓት ያዝ፣ ይሄ መስመር አይደለም ብለው ሲያስተምሯቸው ሲገስጿቸው፣ ያኔ ወደኋላ ይወጡና ይሄው ጳጳሳቱ አላሰረይ ብለው ብለው ክርስቶስን ሳይሆን በጀትን አላማ አድርገው የተነሱ ናቸው። እኒህ ሰዎች አሁን መደባቸው የት ነው ካላችሁኝ፣ እንኳን እነሱ ጴንጤ የራሱ መደብ የለውም የለውም። ስለሌለው ከሆነ ሁሉም የየራሱ የሚናገር እኔ የማስተምረው ትምህርት ኦርቶዶክሳዊት ቤተክርስቲያን ላይ የምታስተምረዋ ትምህርት የትኛውም ጣራ ቢሆን ተመሳሳይ ነን። አንድ ከሳትን ተመለስ ትክክል አይደለም ብላ ትናገራለች። ካልተመለሰው ግዛት ትጥላለች። ኦርቶዶክስ ነው እያሉ ነው ለምትሉት ተወግዘዋል። ቤተ ክርስቲያን አስተምራ መክራ የማይመለሱ ሲሆኑ ወሰከ ግዘተ በዲ በግዘት እንዲል በውግዘት ላይ ውግዘት ጨምራ ከቤት የውጡ ጻው ምን ቤቴ ብላ አስወጥታ ሰዳለች። ከወጡ በኋላ ተመልሰው አልወጣውም ካሉ የሚያነሱት እቃ ኑሯቸው እንጂ የሚያምኑት እምነት ኑሯቸው ይመጣሉ ብላችሁ አጠብቁ ራሳችሁን። እንዲህ አይነት ጉዞ ከሚያደርጉ ሰዎች ተጠንቅቃችሁ ተራመዱ ለማለት እወዳለሁ። ስለዚህ ጠቅለል ሳደርገው ሀሳቤን ለእኔ መደባቸው አይታየኝም። ለምሳሌ ህን ሰውየን በትናንት ነው ዲቤት ብትጠራው አይደግምልህም። ለምን ካልይ ትናንት የተናገረው እሱ ነው የፈጠረው። ትናንት ደግሞ ነገ አዲስ ይፈጥራል። ቤተክርስቲያንን የሚዋጋት በስሜት እንጂ በእውቀት አይደለም። እስኪ እስኪ በሞቴ እስኪ ዶክትሪን አንጡ በሏቸው በነገረ ስላሴ ዶክትሪን አንጡ በሏቸው። በምስጢረ ስጋዊ ስላምላክ ሰው መሆን ዶክትሪን አሳዩኝ በሏቸው እስኪ። የለም እኮ ነው እምላችሁ። አንጡ በሏቸው አያመጡም። እኔ ይሄው አንድ ሺህ ሰው አለ አስይዛለሁ። አንጡ አንጡ አያመጡ አመጣው ቢለይ አንዱ ያስነበበይን ከበደ አይቀበለውም አረ የምን እኔ ሉተርን አላውቅም ብሎ ያልኮኝ አንዱ ፓስተር ጋር ሉተር እኮ እንዲው ጽፏል አልሰለው እኔ ሉተር የሚባል አላውቅም አለ። ስለዚህ አሁን ትክታክ ላይ ያሉትን ዋቀለሜ እንዲው አስተምሯል ስትሏቸው እኔ እሱ የሚባል አላውቅም ይሏል። ፍልስልስ ያለ አው ተወጋጅ የሌለ የመጣሃን የምታወራበት የመጠጥ ቤት ወሬ ማለት የፕሮቴስታንት እምነት ነው። ዝም ብሎ መጠጥ ቤት ሻቆ ይያወራው ነው ማለት አይቻለም። ዝም ብሎ አንተም ታወራለህ የሚሰማህን እግዚአብሔር ይወቀው ደናምሹ እሺ እናመሰግናለን መምህር ኬኩዬ መልስ ተመለሰልህ በደንብ በደንብ በደንብ ያሬዶ ቃሌዎች ያሰማልኝ መምህርዬ ቃሌዎች ያሰማልኝ በደንብ ነው የገባኝ በደንብ ገብቶኛል እግዜር ስትልኝ እግዜር ያክብርልኝ ቴንኪ በጣም እሺ ተሙ ቀጥል ያሬድዬ ያው ከመምህር በኋላ እንኳን ማውራት ራስን ማስደፈር ነው እና በሚገርም ሁኔታ በሚገርም ቃል በሚጣፍጥ ዘዬ ነው እያዋዙት የተናገሩትና እኔም ታድሶውያንን የትኛውን ቦታ ላይ አልሰይማቸውም ያሬዲ። ለምን ቢባል አሁን ጋይ ጽጌ ከራሳቸው ጋር እንኳን ዲቤት ቢገቡ የትኛው ጽጌ ራሱ ዲቤቱ እንደሚያሸንፍ አናውቅም። ከራሳቸው ጋር ቢገቡ ዝም ብለው እስኪ እና ሀሳብ ተወያዩ ይባልና ፕሮቴስታንት መሆን አልሆነም ይላሉ። ደግሞ ፕሮቴስታንትም ይሆናሉ እንደገና ደግሞ መካነ ኢየሱስም ቃለ ሕይወትም እንዳይቀየማቸው ደግሞ ያደርጋል። እና እዚህ ጋር የተሃድሷውያን ትልቁ ስህተት ምንድን ነው ከተባለ ይሄ እልህ እልህ አለባቸው። ትምህርትን አውቆ ጠንቅቆ ተረድቶ ገብቷቸው ሰው የገባውን እውነት ነው ከሙላት ላይ ከገባ እውቀት ላይ ነው መታካፍለው ካልገባ እውቀት ላይ ግን ከሆነ ግን የገባህን እውነትን ይዘህ ለሰው አትሰጥም። መጀመሪያ አንተ እውነትን ተረድተው ያንን እውነት አብላልተው ለሰው የማካፈል እውቀት ሲኖር ነው ሄደ ለሰው ልትሰጥ የምትሄደውና ታድሷውያን አብዛኛው የወጡት ይመስለኛል ከቤተ ክርስቲያን እውቀቱ ሳይጨርሱት የቤተ ክርስቲያንን ትምህርት ሳይረዱ ለማስተማር እየሞከሩ ስለሄዱ ነው ግራ ገብቷቸው፣ ወይ ጴንጤ አልሆኑ፣ ወይ ኦርቶዶክስ አልሆኑ እና ሊታደስ የማይችለው ቀድመ በተደጋጋሚ ብየዋለሁ። ሊታደስ የማይችለው ክርስቶስ አዳሽ ሆኖ ሳለ እነሱ ሊያድሱት ነው የመጡት ለሚባል ቤተክርስቲያን ክርስቶስ ከመሰረታት፣ ጌታ ቤተክርስቲያን ከሆነች የጌታ ቤተክርስቲያን አትታደስም። እሱ ሰርቶ የጨረሳት ቤተ እምነት ስለሆነች ወይም ሰርቶ የጨረሳት ሃይማኖት ስለሆነች፣ እነሱ እንደገና አንተ የሰራው ልክ አይደለም እጅ ላይ ስህተት አለ ብለው ክርስቶስን ሊያድሱት ነው የመጡት እና ምንም አይደሉም። በቃ ግራ የተጋቡ ናቸውና ተሀድሶአውያን አሁንም ቢሆን ኑና ውራ ቢባሉ አሁን ከዚህ በኋላ አይመጡም። ትክክል። ፔንቴ ራሱ ፔንቴ አይደለም ብለዋል መምህሬ ፍሬ። ፔንቴ ራሱ ፔንቴ የማይሆንበት ትልቁ ምክንያት አርባ ሰባት ሺህ አይነት አስተምህሮ ይዘው የትኛው ከየትኛው ጋር ይማማራል? በተደጋጋሚ ቃሌ ዲቤት ሲያደርግ አይተነዋል አይደለ? እዚህ ፕላትፎርም ላይ ቃሌ ከቃሌ ጋር እንኳን ዲቤት አድርጎ ያልተግባባባቸው ስንት አይነት ሀሳቦች ነበሩ። አሌ ከታላቁ ጋር ከሪላ ደዳለው ሲል ሲሳሳት እንደገና ራሱን ሲል እንደገና ከአኬ ጋር ሲልና አብዛኞቻቸው ራሳቸውን እንኳን ከራሳቸው ጋር እንኳን ሊሆኑ አይችሉም እና ተሃድሷውያን በቃ እግዚአብሔር ሲኖዶሱን እንዳስታረቁ ዶክተር አብይ እንዲያስታርቁ አብይ ይረብሸኛል። ሲኖዶሱን እንዳስታረቁ ይላል ዶክተር አብይ እርስ በራሳቸው ያስታርቃቸው ይላል ያስታርቁናል እ ብሏል እውነቱን ነው ዶክተር አብይ ሲኖዶሱ እንዳስታረቁ እ የሚያስታርቁን ብሏል። ሬዳ እና ቃሊዎት ያሰማልን መምሬ ፍሬም አባቴ ት ያሰማልን መዝሙረ እናመሰግናለን። ተሀድሶዎች ካላችሁ አንድ ቁጥር ጻፉና ጥቂት እንደጋ ደግሞ ከእናንተ ጋር እናውራ ሴ የእናንተን ሀሳብ ደግሞ እንስማ። ገብታችሁ ዶክትሪናችሁ እንድታሰሩ እንፈልጋለን። ዛሬ በጴንጣር እንደምንቀበለው ሉተሪያንም ምንድን ናችሁ ጴንቴኮስታንም አለ የምንቀበለዋን ተሀድሶን ተሀድሶ የሆናችሁ አንድ ቁጥር ጻፉና ግቡ። እስቲ ከእናንተ ደግሞ ትምህርታችሁን እንስማ። አንተ እንደሚመችል ችግር የለውም። እግዚአብሔር ይስጥልኝ ስለመጣ እሺ ተሀድሶዎች አላችሁ? ተሀድሶ ተሀድሶዎች ካላችሁ ግቡ እስቲ በዕውቀት እንጂ በስም ማጥፋት አትድ። እሺ ያው ስቤ ያለው ዩዘር አዲስ አካውንት ነው በእርግጥ